ማህሌት ከብሩክ ጋር በመለያየቴ በጣም ተጸጽቻለሁ፣ ቆጭቶኛል በማለት እንግዲህ ለእህቷ ለኤፍራታ ስታማከራትም ነበረ። በሌላ በኩል እንግዲህ ኤፍራታ ራሷ ትክክል፣ በጣም ነው የከሳሹ የጠቆርሹ ትዳር ማለት እኮ ግርማ ሞገስ እና ሞገስ እንዲሁም ደግሞ ብዙ ነገሮችን የምታገኝበት የምትከፋፈይበት ነበረ ነገር ግን አንቺ ይህን ነገር ልታገኘው አልቻልሽም እና በጣም ያሳዝናል በማለት እንግዲህ መልስ አላታለች። ሆኖም እንግዲህ ማህሌት ወደ ብሩክ ለመመለስ የተለያዩ መንገዶችን እየፈለገች ነው። ወደ ብሩክ ካልተመለሰችም ዝናን ለማጥመድ ሆን ብላና ቆርጣ እንግዲህ ወንዶችን እንዴት አድርጌ ማጥመድ እኔ በደንብ ስለማውቅ ልክ ሞገስ ላይ እንዳደረግኩትም ቢሆን። ከዝና ላይ ይህንን እድል ተጠቅሜ ማድረግ አለብኝ፣ መሞከር አለብኝ እና በዛ ላይ ደግሞ ዝና በጣም ሀብታም ስለሆነ እኔን የመሰለች ሴት ደግሞ አግኝቶ አይተውም እና እድሌን መጠቀም አለብኝ በማለት ከኤፍራታ ጋር ስታወራት ነበረ። እኔ አሁን ላይ በጣም እድሜ ትልቅ ነው፣ ከዚህ በኋላ ደግሞ ማንም ሊያገባኝ አይችልም። ምናልባት ብሩክም እንግዲህ ቅድስትን ካገባ እኔም የራሴን ህይወት ለማስተካከል መሞከር እና ማቃናት የተለያዩ መንገዶችን ማየት አለብኝ እንጂ ቁጭ ብዬማ መጠበቅ አልነበረብኝም እሱን አግብቼ በነበረበት ሰአት ግን ደስተኛ ይሆን ነበር የምኖረው በቃ ከእንቅልፌ ስነሳ ደስ ብሎ የነበረ ነበረ አሁን ግን በተነሳው ቁጥር ተኝቼ ሀሳብ ጭንቀት የተለያዩ ነገሮች ነው እንጂ አጠቃላይ የሚከሰቱብኝ ምንም አይነት ሰላም እያገኘሁ አይደለም በማለት ለኤፍራታ ትነግራታለች። ኤፍራታም እንግዲህ በሁኔታው ትገረምና አሁን ከእንቅልፍሽ መንቃት ጀመርሽ አይደለም በማለት እንግዲህ መልሳላት አለች። እሱስ ልክ ነሽ እንኳን አንቺን ይሄውን የራሱ ቁም የቀረች አለው አንድ ሳላገባ ከዚህ በኋላ ሁለታችንም ቁመን ከምንቀር በይሆን አንዳችን ማግባት አለብን በማለት ይመካከሩና ማህሌት ዝናን ለማጥመድ እንግዲህ እየሄደች ነው። የእፍራታ ደግሞ ማንን እንደምታጠምድ እስካሁን ምንም የምናውቀው ነገር የለም። ሆኖም የፍራታ አንድ ሰው ማጥመድ አለብኝ እያለች እያሰበች ነው። በዚህ የተነሳ ምናልባት አጋቹን ወይም ደግሞ ፖሊሱን ብታጠምደው ጥሩ ምክር ነው እንግዲህ ለእፍራታ። በሌላ በኩል እንግዲህ ቅድስት ብሩክ ስለደወለላት በጣም ተደስታ ነበረ። በዚህም የተነሳ እንግዲህ የቀበጠች ትገኛለች ዳጣም በሁኔታዋ ተገርማ ቋንቺ፣ ልጅ ምን ተገኝቶ ነው እንደዚህ የሚያቀብጥሽ? እና የሚቆላሽ ምንድን ነው? አዲስ ነገር አለ? የምታውቂው ነገር አለ? ከምታውቂው ነገር ካለ ማካፊ፣ በማለት ጠይቃትም ነበረ። ዝና በበኩሉ እንግዲህ ሉላን በማፈላለግ ላይ ይገኛል። ሆኖም እንግዲህ አንድ የስራ ባልደረባ ጓደኛው ጋር ደውሎ ባክህ፣ ባለቤት የጠፍታ ነው የአገታትን ሰው ደግሞ ስለማቀው የእሱን ስልክ ተከታተልና የት እንዳለ አጣራልኝና መረጃውን ንገረኝ ቢለው፣ ያ ጓደኛው ግን እኔ በጣም አዝናለሁ የሰዎችን ምስጢርና ገመና የት እንዳሉማ ተከታትዬ ልነግርህ አልችልም። ምንም እንኳን ወዳጅ ብንሆን፣ በዛ ላይ ደግሞ እንደዛ አይነት ስራ እንደማያወጣ ጠንቅቄ ነገረኝ ነበር። እና እንደዛ አይነት ስራ ደግሞ መስራት ለእኔ ለራሴ ወንጀል ስለሚያስበለኝ ልረዳህ አልችልም በማለት ስልኩን ዘግቶበት ነበረ። ስልኩን ከዘጋበት በኋላም ዝና በጣም ይናደድና ድሮም ምን ያንተን ብዬ አንተ ክብር ክብር እና ሰው ምን ይለኛል የምትል ሰው ነው እንጂ ከአንተ ጋር መደወል አልነበረብኝም በማለት እንግዲህ ተናደው ቁጭ ብሎበት ከነበረው ካፌ ውስጥ እንግዲህ አንድ ሁለቱን ድራፍት እየጠጣም ነበረ። የመጨረሻ አማራጭ አለኝ ወይም ደግሞ ተስፋ አለኝ ብሎ የቀጠራቸው ሰዎችን ቢኖሩ አንደኛዋ ማህሌት ናት። በመሀሌት በኩልም ተላላኪዎችን እንግዲህ ሰዷል እያስፈለገም ነው ማህሌትን ካፌ ከቀጠራትም በኋላ መጀመሪያ ብሩክን እንዴት መግደል እንዳለብሽ አወቅሽ ወይስ ተማከርሽበት ብሎም ሲጠይቃት፣ እሷ ምንም አታስብ ብሩክ እንግዲህ ሲመለስ መቃብር ላይ ነው ቆሞ የሚታገኘው በማለት ስታጽናናውም ነበረ። እሱም እንግዲህ አሉባሉ ተራ ወሬኔ መስማት አልፈልግም ለምን እውነቱን ንገሪኝም በማለት ይነግራታል። አድሪት ማህሌት አታስብ ጉዳዩን ለኔ የተውያለች። እንግዲህ የልብ የልብ እየሰጣቸው ነው። እሱም ያለው አማራጭ ማመን ስለሆነ እሺ ብሏታል። እንደ ሀሳብም ደግሞ ያቀረበላት ቅድስትንና ዳጣን ብናግታቸው እንዴት ነው? ሉላን የማግኘት እድል ይኖረናል ወይስ ደግሞ አይኖርንም ብሎ ሲያነግራት እኔ እንጃው እንግዲህ የተለያዩ አጋጣሚዎችን ተጠቅመን መሞከር አለብን እንጂ ይህ ሳካ ይሳካ የምናውቀው ነገር የለም ፣ ስለዚህ እንሞክር ካልክ እንሞከራለን በማለት አሳውቀውም ነበረ። ሆኖም እንግዲህ ዝና ለማገት እየተንገዳገደ ነው። በዛ ላይ እነሱ ምንም ያውቀት ነገር ያለ አይመስለኝም ብለዋለች። ግን ደግሞ እንደዚህ ካማከራት በኋላ ቀጥታ የደወለው እነዛ አብረው ስለሚሰሩ ሰዎች፣ ወይም ደግሞ ሞገስን ግደሉ ተብለው የተቀጠሩ ሰዎች ጋር በመደወል መጀመሪያ ያለውን ነገር ታጣራ እና ሁሉም ነገር ካለቀ በኋላ ደውል። ሌለሪ ግን እያንዳንዱ ነገር ማሳወቅ ያለብህ ለማህሌት ነው። ማህሌት እንግዲህ አብራኛ የምትሰራው ተባባሪ ናት በማለት ለዛ አጋጅ ወይም ደግሞ ሞገስን ለሚከታተለው ሰው ይነግረዋል። ያ ሰውም እንግዲህ ችግር የለውም ማታስብ፣ አለቃ እኔ እየተባለውና የማድርገውን ነገር በደንብ ጠንቅቄ ስለማቅ ካለቀ በኋላ አሳውቃለሁ በማለት ይመልስለታል። መጀመሪያ ሉላ እየሱ ነበረች ከሱ እጅ ቀምችን ቀምቸውን ያገባዋል በማለትም ለዛ ሞገስን ለሚከታተለው ሰው ያጋራዋል። እንዴት መጀመሪያ ሉላ ያንተ አልነበረችም እንዴ? በማለትም ጠየቀው። አይ እናት እንጂ መጀመሪያ እኔ ቀመውት አሁን ደግሞ ቀማኝ ቀመውት እያለ አንድ ባንድ፣ እንግዲህ አሁንም ደግሞ ቀምቶ እንደሚወስዳት እያወራ ነው ይሄ ልክ እንደ ትልቅ ጀግንነት እና ታሪክ ተደጋግሞ የሚጎረው ጉራዝ እና አሁንም ቀምቼ ሚስቴን በእጅ ውስጥ አስገባለሁ ማለት ያናግረዋል። ያም እንግዲህ ለገንዘብ ብሎ የመጣው ሰው መጀመሪያ ከጨረሳችሁ በኋላ ነው እንጂ የምደውሉልኝ ከመጀመሪያው ጀምራችሁ እንዳደውሉ፣ ሁሉንም ነገር በጥንቃቄ ከጨረሳችሁ በኋላ ግን አናግሩ ብሏቸዋል። ቢሆንም እነሱ እስካሁን ምንም የተገኘ እና ያገኙት መረጃ የለም። ሉላ እና ሞገስም እንግዲህ ከአንድ ሆቴል እንግዲህ አለማቸውን እየቀጩ ነው ያሉት ማለት ይቻላል። ሞገስ ብዙ ነገር ማድረግ ቢፈልግም ከሉላ ጋር ሉላ ይሄ ነገርማ በጭራሽ ሊሆን አይችልም። እኔ ሕጋዊ ሚስቱ ነኝ ለዝና። ስለዚህ የእሱ ሕጋዊ ሚስት ስለሆንኩ ደግሞ ይህን ነገር አብረን ማድረግ አንችልም በጣም አዝናለሁ የሚል መርዶ እና ይቅር ተቀርባለታለች። ሞገስም እንግዲህ ለሉላን ሁኔታ ተረድቷታል። ከተረዳትም በኋላ ምንም አታስቢ፣ ችግር የለውም። እኔኮ ርቄ ሁሉ አንቺን ነበር የማስብሽ በጣም ስለምወድሽ አንቺ በምትፈልጊው ሰዓት ይሆናል በማለት እሺ ብሏታል። ሁላም ደስ የሚለው ነገር ህጋዊ ሚስቱ እንደሆነችም እንግዲህ ነግረዋለች ማለት ነው። ያንን ነገር ለመፈጸም ዝግጁ አልሆነችም ወይ ፈቃደኛ። ሞገስም እንግዲህ በእሷ እንደሆነ የተለወጠውና ሀብታሚ ሀብታም የሆነው ጠንቅቆ ይነግራታል። እሷም እንግዲህ ተደስታም ነበረ። ዳጣም እንግዲህ እኔ የምልሽ ቅድስትዬ እህትና ወንድም አለሽ ወይ በማለት ጠይቃታለች። ቅድስትም እንግዲህ በጣም ታላቅ ወንድም እንዳላት እና ታላቅ ወንድም ሲኖራት ደግሞ ደስ የሚል ነገር እንዳላት ነግራታለች ማለት ነው። እንዲሁም ደግሞ ታላቅ ወንድም ማለት መከታ ነው። በቃ ትከበር ያለሽ ማንም ሰው ሊጣላሽ ማለት ይንካሽ አይፈልግም በማለት ስነግራት በጣም ተደስታለች። እንግዲህ ደስ የሚል ደስታ ላይ ናት ያለችው። እኔም እኮ ወንድም ቢኖረኝ እዚህ ላይ የምትመኝ ልጅ ስለሆነች። በሌላ በኩል እንግዲህ እስካሁን ያጠበስኩትን ምናልባት የማበግረው ወይም የሚወደው ልጅ ወንድሜ ቢሆንስ ብዬ ስለማስብ ምናልባት ትረዳታለች ማለት ነው። እንግዲህ ብሩክ ተመልሶ ይምጣ እና ምናልባት እንግዲህ ከእሱ ጋር ያለሽን ግንኙነት ራሱ እኔ ላስተካከለልሽ እችላለሁ፣ ምናልባትም ከተጋባችሁ እንግዲህ መክተፊያ እልክላቸዋለሁ ብላታለች ማለት ነው። ጦታ ማለት ነው። የሽንኩርት መክተፊያ እንግዲህ ሰርፕራይዝ ልትሰጥ ነው። ከዚህ የተነሳ እንግዲህ ሳሳቁ ነበረ። ማህሌትም እንግዲህ ያንን ዝናን ለማጥመድ ኳዘን ምጥብላ ሄዳ ነበረ። ቢሆንም አስተዳደግ እንዴት ነው ብላ ጠየቀችው። አስተዳደጉ ምን አይነት እንደሆነ እሱም እያንዳንዱ ነግሯታል። ከልጅነት የጀምረው እኔ በቃ ጠብ እና በጭቅጭቅን ያደርኩት አባቴ ሲገርፈኝ ለመልካም ነገር ነው በማለት ሲያስተምረኝ ብዙ ነገሮችን እነግራታል። ታዲያስ የመጀመሪያ ፍቅረኛ ሁለተኛ የምትላት የለም ከሌላ ቀጥላ ስትለው የመጀመሪያም የመጨረሻም ሎላ ናት በማለት ነበር የመለሰው። ሎላ እንዴት ታወቃት ስትለው፣ እንግዲህ ለመጀመሪያ ጊዜ ያየዋት ከሞገስ ጋር አብራት ስትሄድ ነበር ይላታል። እሷም እንግዲህ ማህሌትም ስለ ስናስተዳደግ ካወቀች በኋላ እንግዲህ ወደ ኋላ መለስ ብሎ ለማስታወስ ከሞከረ በኋላ እኔ የሚታየኝ ዱላ እና ስድብ ብቻ ነው በማለት ይነግራታል ማለት ነው። በዚህ የተነሳ ማህሌት እንግዲህ ስለ ልጅነቱ ከጠየቀችውም በኋላ ለመቅረብ ትሞክራለች። እንዲሁም ያችሉ ላኳውን ከሞከስ ጋር አብራ እየቀጨች ነው። ስለዚህ አንተስ ለምን ከፊት ለፊት ያለውን ሰው አትመለከትም? እድሉን ተጠቀምበት ስትለው እንግዲህ ስናጅሬ በጠፊና አጋጫት ማለት ይቻላል። እንግዲህ ያጋጫት ነው ድራማ የተቋጨው። እንግዲህ ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ ውስጥ ከምንገናኝ፣ መልካም ጊዜ።